እና ከወደድኩት ትገዥልኛለች በላኝ። እሱን ላይ እየሄድኩኝ ነው፣ አብረን እንጓዝ። በጣም ያማምራሉ ኮንዶሚኒየሞቹ። እነዚህም እንደዛው ናቸው። ንግድ እዚህ አይደለም፣ ትንሽ ሌላ ቦታ ነው። ትንሽ ራቅ ነው የሚሄድበት። እስኪ እንግዲህ አብረን እንሄድ፣ በዛውም ኮምቦልቻን እያስጎበኘኋቸው አብረን እንሄድ መንገዱ እየተሰራ ነው። ይሄ የኮሊደር ልማት ኮምፕል መጥቷል። ማሻአላ። በግሬ ከታክሲ ወርጃለሁኝ። በግሬ እየሄድኩ ነው። አባቴ ባብሮኝ ያለ ከሱ ጋር ነው አብረን እየሄደን ያለ ነው። ከታክሲ ወርደናል። እንግዲህ ኢትዮጵያ ያው አረብ ሀገር ያሉ ሁፎች ሲያዙን እንደዚህ ወጣ ብለን እንሄዳለን የልባቸውን ለማድረስ ማለት ነው። እስኪ አብረን እንሄድ እና ውዶች፣ ብር ከማስቀመጥ ወይ ቦታ ላይ ወይ ቤት ላይ ያን አንድ ነገር ገዝቶ ማስቀመጥ የተሻለ ነው። ብር ቢያስቀምጡት ምንም የሚ የሚጨምረው ነገር የለም። ነገሮች ደግሞ እየጨመሩ ሲሄዱ ያው በኛ መግዛት በፈለግን ሰዓት በምናስበው ዋጋ ላናገኝ እንችላለን እና ብር ያለን እህቶች ወይ ቦታ ላይ ወይ ቤት ላይ በቻለው መጠን ነገር ገዝተን ማስቀመጥ የተሻለ ነው። እህቴ እንግዲህ የተወሰነ ብር እንግዲህ እጇ ላይ ስራ አለ ወይ ቦታ ወይ ቤት ግዥሊ ብለኛለች። ፍለጋ እንግዲህ እኔ የሚያው እየተጣደፍኩ ነው ማለት ነው። ኢንሻአላህ እንግዲህ አላህ ይጨምርበት። ቤትም ቢሆን ይከራያል። እንደገና ብር ከማስቀመጥ ቤት ተገዝቶ ቢቀመጥ መንሸጥባፍ ተፈለገም ሰዓት ደህና ብር ጨምሮ ይሸጣል። እጥፍ ነው የሚጨምረው። ዛሬ ቦታም ቢሆን እንደዛው እና ተፍተፍ እያልኩ ነው እንግዲህ። ቦታም ካገኘውኝ ቤትም ሆነ ቦታ የተሻለውን ነገር እንግዲህ አላህ ለሱ አይከተበላትን ኢንሻአላህ ይዘላት አለ። አሁን እየተጓዝኩ ነው፣ ከታክሲ ወርጃዳኝ በግሬ ወክያረኩ መንገዱም ደስ ይላል። አባቴ ጋንን 10 ሰዓት ስለሆነ በቃ ወክ እያደረገን እየሄድን ነው እንግዲህ እንደምታዩት አካባቢውን በጣም ያምራል። ካሜራውን በእጅ ስልኩ ተወዛውዟዋል ማለት ነው። ካሜራው ትንሽ ይቅርታ ጠይቃለሁ። የሆነ መንገዱ እንደ ወረቀት የተወዛወዘ ነው የሚመስለው። ያው በግሬ እየሄድኩኝ ስለሆነ ማሻ አላ ተባረክ። መንገዱ በጣም ነው የሚያምረው። የሆነ ዘና እያልን በቃ አልደከመን ዘና እያልን እየሄድን ያለ ነው። እንግዲህ የሆነች ኮንዶሚኒየም ማለች እሷ መተሽ ብሎኝ የሆነ ሰውዬ እሱ ተደዋውለን እዛ እየሄድን ነው። ሰውየውም እየጠበቀን ነው። ወደ ሰፈሮ የት ነው ምናምን ካላችሁ ከኮምቦልቻ ነው ያለ ነው። ይሄ ምን የሚሄድበት ኮንዶሚኒየሙ ደግሞ የተመሰላቸው ከተባበሩት ወደ ላይ ወጣ ብሎ ወደ ላይ ከፍ ብሎ የተባበሩት አንድ ታክሲ ወደ ላይ ወደ ኮስፒ ወደ ላይ ወጣ ብዬ ነው። እና እዛ ሲደርስ እንግዲህ ታሳያችኋለሁ፣ ቤቱንም፣ አካባቢውንም፣ አካባቢውን እንግዲህ መንገዱን እየጎበኛችሁ በጣም የሚያምርና ውብ ነው። አብረን እንጓዝ። ቤተሰቦቼ ላይክ ሸር ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ጀዛኩምላ ር ኸይረን ጀዛ ብያለሁኝ። አዲሶች አበረታቱኝ፣ ብርታቴ ናችሁ። ላይክ ሸር ሰብስክራይብ በማድረግ አበረታቱኝ። ኮሜንት ጻፉልኝ። አስተያየት ጥያቄ እቀበላለሁ ማለት ነው። እንዲሁም እህቶች እቃ ገዝታችሁ የቤት እቃ ምናምን ነገር ለቤተሰብ ምናምን የሚገዛላቸው የምትፈልጉም ስልክ ቁጥሬን አስቀምጣለሁ። እቃ እንገዛለን። የምትፈልጉትን እቃ ማዘዝ ትችላላችሁ። ቤተሰብ ጋር የሆነ ቤታችሁ እናደርሳለን። በአማና እና እኔና ኢማን ኢትዮጵያ ብዙዎቻችሁ ታውቁት ይሆናል። አብረን ነው የምንሰራው። ኮምቦልቻ ነው ያለ ነው። አሁን ቼቴ ቤት ወይም ደግሞ ቦታ ግሽል ይበላኛለች ኮይትናሷ ያንን እያልን እየሄድን ነው። እንግዲህ ያለ ፍቃድ ከሆነ ያው ከወደደችው ዋጋም ከተስማማን ይገዛላታል ማለት ነው። ካልሆነም ደግሞ ሌላ የተሻለ ቦታ እናያለን። እንደምታዩት ሀገራችን ውብ ሆናለች። ማሻላ ተባረክ ራህማን፣ አላህ ሰላሙን ያወረደልን እንጂ ዱዋ አድርጉ። እንግዲህ የሰላም ጉዳይ ነው ያሳሰበን ያም ወንድሞች እነዛ መሆኑ እነዛ ወንድሞቻችን ናቸው። ሁላችሁ ሁሉም ቤተሰብ ናቸው። አላህ እርቅና ሰላሙን እንዲያወርድልን ዱዓ አድርጎ እንግዲህ እንደምታወቅ ደርሰናል ማለት ነው፣ ወጥተናል አንደኛ ፎቅ ላይ ነው ገብተናል ግን ገጣሚ የሆነው ስፔን አለ የተከራየችው ቤት አላገኘናት። ሞታለችው የሆነ በረንዳ ላይ ቆም ያለሁኝ አካባቢውን እያስጎበኘዋችሁ ነው። ቤቶች የተዘጋችው በር ናት፣ እችናት መግቢያዋ ይሄ ደግሞ መወጣጫው ምናምን ደረጁ ምናምን ነው። የለችም፣ የተከራየችው ሴት አሩኝ እኔ ውስጡን ሁላ ልሰውርላችሁ ነበር። እኔም እንግዲህ ለፍቼ መመለስ ና የአላህ ፈቃዱ አልሆነም። አካባቢ ዘርሽ ነበር ነው። እንደምታው ደረጃውን ወጥቼ ነበረ። እንግዲህ ሌላ ቀን ቢሆን መጥቼ ደግሞ ውስጡን መሰውር አለው። ሰውሬ ለቃለሁኝ፣ እናንተም ታወታላችሁ፣ ገዥዋም ታያለች ማለት ነው። እንደምታውኝ ወጣሁኝ። ለፍቼ ብዙ መንገድ ነው በእግሬ የሄድኩት ላይ አልሀምድሊላሂ አልሀምድሊላሂ ለማንኛውም አካባቢውን እንዲሁም ቤቱን ደረጃው መጫ ውጩ ምናምን አይቼዋለሁ ውስጡን የቀረኝ ውስጡን ደግሞ በሌላ ቪዲዮ መጥቼ አሳየችዋለሁ እዚ ኢማራ ላይ ነው ቤቱ እዚ ማራ ላይ ነው ግን የለችም የተከራየችው ልጅ የለችም አሉ እዚ ማራ ላይ ነው ቤቱ